በሀገራዊ ለውጡ የሕዝቡን የኢኮኖሚ ተጠቃሚነት ለማረጋገጥና የልማት ጥያቄዎችን ለመመለስ በርካታ ስራዎች ተከናውነዋል። የኦሮሚያ ክልልም በርካታ የልማት ስራዎችን እያከናወነ ይገኛል። በተለይ ኢንዱስትሪዎችን በማስፋፋት ዜጎች የስራ እድል ተጠቃሚ እንዲሆኑ እያደረገ ነው የሚገኙም ክልሉ አርሶ አደሩን ጨምሮ ከአምስት ሺህ በላይ የአክሲዮን ባለቤቶች የተሳተፉበትን ኬኛ የተሰኘ የንግድ ምልክት ያለውን አዲስ የመጠጦች ምርት ይፋ አድርጓል። ይህም የኢኮኖሚ ለውጡን ይበልጥ ለማረጋገጥ ትልቅ መሠረት እንደሚሆን ተስፋ ተጥሎበታል። በህብረተሰባችን ውስጥ የተቋቋመ ፋብሪካ በኦሮሚያ ክልላዊ መንግስት ውስጥም ቢሆን የሚገቡ ገቢዎች ለኦሮሚያ ብቻ አይደለም። ብሔር ብሔረሰቦች በዛ ውስጥ ይሳተፋሉ። በማከፋፈል ውስጥ፣ በመስራት በቀን ሰራተኝነት አርሶ አደሩን በራሳችን በኢትዮጵያውያን በሆኑ ባለሀብቶች የተያዘ ስለሆነ እድገቱን የሚያፋጥነዋል፣ የሀገሪቷንም ለውጥ ከፍ ያደርገዋል። ፋብሪካው ከ350 አባወራዎች በላይ በመደገፍ የድርጅቱ የሼር ባለቤት እንዲሆኑ በማድረግ የኢኮኖሚው ተጠቃሚ እንዲሆኑ አድርጓል። በመቀጠልም በአካባቢው የሚገኙ ወጣቶች ተደራጅተው እንዲያከፋፍሉ እየሆነ ነው ያለው ማለት ነው። አሁን ጅምር ነው። በሚቀጥሉት ሁለት ሶስት አመቶች በከፍተኛ ሁኔታ አገሩ ስንሰራጭ የተሻለ እድል እንፈጥራለን። ከ250 ሚሊዮን ዶላር በላይ ወጪ የተደረገበት የመጠጦች ኢንዱስትሪ በአመት እስከ አንድ ቢሊዮን ጠርሙስ መጠጦችን የማምረት አቅም አለው። ግብዓቶች በአገር ውስጥ የሚመረቱ መሆናቸው ደግሞ ለአምራች አርሶ አደሮች ትልቅ እድል ይዞ መጥቷል። ይህም የኢኮኖሚ ተጠቃሚነትን በማረጋገጥ ረገድ ለሕዝብ የተገባውን ቃል ለመተግበር እንዲህ ያሉ ስራዎችን ማስቀጠል የግድ ይላል። ኬኛ ቨሬጅ ሜሻ ቀብሶ የኬኛ የመጠጥ ፋብሪካ የነጻነት ትግል መሳሪያ ነበረ። ዛሬ ደግሞ የነጻነት ትግል ፍሬ ሆኗል። ይህ ሀሳብ ስናቅድ ገንዘብ አልነበረንም። እቅድና የመደመር ሀሳብ ብቻ ነው የነበረን። ከዚህ ማሰብና ያሰብነውን መፈጸም እንደሚቻል የተማርንበት ነው። ስለዚህ ሌሎች የታቀዱ የልማት ስራዎች አሉ። ይህ የብልጽግና ጉዞ ነው። ሁሌም እንደምንናገረው የገባነውን ሁሉ እንፈጽማለን። ይህም አጠናክረን እንቀጥላለን። ካነ ዋንጀል ካምን ጭም ስኔ ትፉ የክልሉ መንግስት የኢኮኖሚ አብዮት ንቅናቄ ሆነ ተከትሎ አምስት የክልል ግዙፍ የልማት ስራዎችን ማሳካት ችሏል። አንዱ የሆነው ኬኛ የመጠጦች ኢንዱስትሪ ግዙፍና ዓለም የደረሰበትን ቴክኖሎጂ የሚጠቀም በመሆኑ እንደ ሀገር የሚኖረው ኢኮኖሚያዊ ፋይዳ ከፍተኛ ነው። ኬኛ የኛ አውርስ ኬኛ ማለት የኛ ማለት ነው። ይህ ሀብት የሁሉም ኢትዮጵያውያን ሀብት ነው፣ የጋራ ሀብታችን ነው። የክልሉ መንግስት ጀምሮት እዚህ አድርሶት፣ ይህንን መጠበቅ ማሳደግ፣ ለትውልድ ማስቀጠል ደግሞ የሁሉም ኢትዮጵያዊ ኃላፊነት ነው። ቀቤን ሙመት ብየከናት ኬኛ የመጠጦች ኢንዱስትሪ መሰረቱን በኦሮሚያ ክልል ምዕራብ ሸዋ ደንዲ ወረዳ እያደረገ ነው።